ንብረት ክፍፍል አለ በጣም ብዙ ነገሮች አሉ ያ ፕሮሰስ ውስጥ ሳትገባ ገባ እንኳን ምን ያህል ፈጣን እንደሆንክ ነው የሚያሳየው ሄርሜላ የምታደርገው ነገር ሩታን ለማስቀናት የምታደርጉት ጥረት ነው እንጂ በፍጹም ታክፈዋለች ትስሟለች ትደባብሰዋለች የምታረገው ነገር በፍጹም ጤነኛ የሆነ ነገር አይደለም በጣም ትፈጥናለህ እባክን እባክን ሳምንት እንኳን ሳይሞላ ዛሬ የጠር ድንገባ ፈልጋለው ሄርሜላ ምን አስባ እንደምትመጣ ነው ነው ያልገባኝ። ወይ እንደ አብርሃም ፍቅረኛ ነው የምንቀብላት ወይስ እንደ ያው ኖርማል ጓደኛ ማለትም ይከብደናል። ምክንያቱም ከዚህ በፊት ከህይወቱ ውጪ ተብላ ያልወጣሽ ሴትዮ ዛሬ ላይ እንግዲህ ከአብርሃም ጋራ መሆን ትፈልጋለች። እንግዲህ አብዛኞቻችሁ ሄርሜላ በፍጹም የፍቅር ግንኙነት ከአብርሃም ጋር የላቸውም የላትም ብላችሁ የምታወሩ ሰዎች አላችሁና፣ እርግጠኛ ሆናችሁ አታውሩ እባካችሁ። ይኸው እንደምታዩት እንግዲህ ሁሌ እሱ ማግኘት ትፈልጋለች፣ ሁሌ ከሱ ጋር መሆን ትፈልጋለች። እያንዳንዱ የምታደርገውን ነገር በሙሉ እንግዲህ ከአብርሃም ጋር ማሳለፍ ትፈልጋለች። ሁሉም እንደሄዱ ታውቃለህ፣ ከኔ ማንተን ነው ሁላቸውንም አብርሃምም አንዳንዴ የሆነ እየተጃጃለ ነው። በዚህ ሰዓት በተለይ አብርሃም ልጅ ማለት የልጅ አባት በሚሆንበት ሰዓት ላይ እንደዚህ አይነት ነገር ማሳየት ራሱ ያሳፍራል። ከሩታ ጋር ካሉን ከሌላ ሰው ጋር አትሁን አላልንም፣ እኛ እንደዚህ አይነት ነገር አይደለም። በጣም ተፈጥናለ፣ እባክን እባክን ሳምንት እንኳን ሳይሞላ ሳትለያይ፣ ሳምንት እንኳን ሳይሞላ የፍርድ ቤት ሁኔታ አለ እንግዲህ ሳይጸርቅ እንኳን ማለት ነው። ንብረት ክፍፍላለ በጣም ብዙ ነገሮች አሉ። ያ ፕሮሰስ ውስጥ ሰዓት ገባ እንኳን ምን ያህል ፈጣን እንደሆንክ ነው የሚያሳየው። እጅግ በጣም ያሳፍራል የምታረገው ነገር በጣም በጣም። በተለይ ምን ምን አይነት ትምህርት እንደምንማር አላውቅም ከናንተ ቪዲዮ። አዎ እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ የምቆርጥ ሰው አይደለሁም። እግዚአብሔርን አንተ አንተ አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት የሚገርመው ነገር ወደ ቡታጅራ መሄዳቸው ወደ ጉራጌ ክልል መሄዳቸው ምናምን አይደለም። ማወቂያ ያለባቸው ነገር እነዚህ ሰዎች በተገናኙ ቁጥር ሆን ብሎ ሄርሜላ የምታደርገው ነገር ሩታን ለማስቀናት የምታደርጉት ጥረት ነው እንጂ በፍጹም በዚህ ደረጃ እንግዲህ ወደ ቡታጅራ ለመሄድ ወደ ጉራጌ ክልል ለመሄድ አይደለም ሐሳባችሁ የሆነ ነገር ለመፍጠር ሳይሆን ሩታን ለማስቀናት የምታደርጉት ጥረት ብቻ ነው። እሷስ ያንን ነገር እየወሰደች ነው ወይ? የምር እየቀናች ነው ወይ? ከልቧ አብርሃምን ትወደዋለች ወይ? ወይ መመለስ ትፈልገዋለች ወይ? ወደ ትዳሯም ቢሆን መመለስ ትፈልጋለች ወይ? በዚህ ሁኔታ ነው ሩታን የምትመልሳት አብርሃም፣ በዚህ ሁኔታ ነው በማስቀናት ከሆነ እስከዛሬ ድረስ ለምንድን ነው ያልተመለሰች እቺ ልጅ? አሁን ላይ የምታደረገው ነገር ሩታን ለማስቀናት ካልሆነ በስተቀር የምታደርገው ነገር እጅግ በጣም የሚያሳፈር ነው በጣም የሚያሳፈር ነው ይህንን እያስተዋልክ ነው ወይ ያዩ ደስተኛ ነው ማለት ነው በቃ አያችሁ ምን ያህል እርግጠኛ እንደምትሆን ሄርሜላ አብርሃም ላይ ምን ያህል እርግጠኛ እንደምትሆን ነው የሚያሳየው ይሄ ማለት አብርሃምን በቃ ሀሳቡን በደንብ አስቀይረዋለሁ፣ እችላለሁ። ያንን ነገር ማድረግ እችላለሁ። አብርሃምን የሚያስበውን ነገር በሙሉ እኔ ማድረግ እችላለሁ፣ ወይም ደግሞ እሱ እንዲተው ማድረግም እችላለሁ ማለት ነው። እንግዲህ ምን ያህል ኮንፊደንስ እንዳላት ሩታ እንኳን በዚህ ደረጃ አብርሃምን አብርሃም ላይ እንደዚህ አይነት ነገር አደርጋለሁ ብላ አታውቅም። አንደኛ እንደ ጓደኝነት አይደለም የምታሳየው ነገር ታክፈዋለች ትስሟለች፣ ትደባብሰዋለች። የምታረገው ነገር በፍጹም ጤነኛ የሆነ ነገር አይደለም። በቃ ያንን ነገር ነው እኔ የምናገረው። ከዚህ በፊትም በደንብ ተናገር ያለው ሄርሜላ፣ አስባ የመጣች ነገር አለ። ገና ስትመጣ ነው ባይዜ ይህንን ነገር የነገርኳችሁ። ሁሌ የምታደርገው ነገር አለ። በቃ ሄርሜላ ያንን ነገር ታረጋለች እንግዲህ ሩታ ደግሞ ምን ያህል ትናደዳለች ወይም ትቀናለች? የእውነት አሁን በእነሱ ፍቅር እንደዚህ መሆናቸው ምናምን ትቀናለች ወይ? በፍጹም እኮ ሊሆን የማይችል ነገር ነው። አብርሃም የሚያደርገው ነገር የጤነኝነትም አይደለም። አንድ ሁለተኛ፣ ደግሞ ሄርሜላ የምታረጊው ነገር በፍጹም በፍጹም ትክክለኛ ሴት የምታደርገው አይነት ነገር ትድርጊት አይደለም የምታደርጊው በዚህ ሁኔታ በተለይ የአብርሃምን ልብ አሸንፋለሁ ብለሽ ከተነሳሽ በእርግጠኝነት ነገ ትቶሽ ነው የሚሄደው። ምክንያቱም ትቶ መተው ትቶ መሄድ እንግዲህ ኖርማል እንደሆነ እየተረዳ ነው ሄለች እስከ ዛሬ ድረስ ያንን ነገር ሲያደርግ ነበረ። አሁንም ከማድረግ ወደኋላ አይለም። ሩታ ምን ይሰማታል ብለ ለምን አላሰብክም አብርሃም? እሺ ለምሳሌ ነገ ምታረቅ ትፈልጋለህ ብዬ ብጠይቀህ የእውነት አዎ ብለህ ትመልሳለህ? እንደዚህ አይነት ቪዲዮዎችን እየሰራ እንደዚህ አይነት ድርጊት እያደረግህ ከሩታ ጋር የምታረቅ ህልም አይሆንብህም። ምንም የተጎዳው እኮ አትመስልም። አንተ በአንድ ጊዜ እኮ ነው የተቀየረ። የሆነ አንዱ ለቀን ዝም ብሎ ቤተኛ ምናምን በቃ አሞኛል አይነት ነገር አለ፣ የሆነ ጉንፋን ነገር ነው የታመመ መሰለኝ። ወዲያውኑ ነው ነው ይወጣለት በአንድ ጊዜ ፍልቅልቅ በቃ ሌላ ታሪክ ውስጥ ገባ። አንድ ሳምንት ሳይሞላው ልጁ ጭራሽ ረስቷታል። በቃ ሩታ የምትባል ሴት እንዳለች ራሱ ረስቷል። ሄርሜላን ሲያይ በቃ የሆነ ነገሩ ብቻ እጅግ በጣም ያሳዝናል። ወይ ወደ ፍቅር ብትቀይሩት በጣም ጥሩ። እንደዚህ አይነት ጓደኝነት የለም በፍጹም በፍጹም፣ እንደዚህ አይነት ጓደኝነት ሊኖር አይችልም። ወንድና ሴት ማን እንደዚህ አይነት ነገር አይኖርም ብዬ የማስብ ሰው ነኝ እኔ። ምንድን ነው መንገድ መስቀልን ማክበር ምን ማሰብ ያስፈልገዋል? እዚህ ደረጃ ደርሳቸዋለሁ። አብርሃም ለምንድን ነው ልጅቷን ራሱ የማትቀበላት? ለምንድን ነው ወደ ፍቅር ወደ ጥሩ ነገር አትሄዱም ለምን ወደዛ አትሄዱም? አሁን ነገ እንዳይበላብሽባችሁ ብዬ ነው። እኔ በዚህ ሁኔታ ከቀጠላችሁ ነገ ተበላሽቶባችሁ የምትፈልጉት ነገር ሳይሳካ ሊቀር ስለሚችል ከአሁኑ ቶሎ ብላችሁ ወደ ፍቅራችሁ ወደ ቤታችሁ ወደ ሕይወታችሁ ብትገቡ የተሻለ ነው። ነገ ላይ ሩታ መጣ ከምታስቸግር እንዳሁም የፈጠነ ቶሎ ወደ ፍቅር ሕይወት መግባት አለባችሁ። በቃ በደንብ ነው የሚያስታውቀው ከምላችሁ በላይ እሷም እንደምትወደው አብርሃምም እንደሚወዳት በደንብ ያስታውቃል። እሷን ሲያይ ነው በቃ ህይወቱ ሁሉ በቃ ይቆማል። እሺ ብቻ ነው እንጂ እንቢ አይልም ይሄ ልጅ። በቃ እሷን ሲያይ እሺ እሺ ብቻ ነው ሁሉም ነገር ላይ እሺ። ስለዚህ ምንም የሚያስገርም ነገር የለም። በቃ ሙ በጣም በነገር ማምን ደስ ይለኛል። በጣም በቃ ሚገርም እኮ ነው። ምን ነው፣ ብትቆዩም ባትቆዩም እኮ አብራችሁ ነው። በቃ እዚህም ብትሆኑም እዛም ብትሆኑም አብራችሁ ነው የምትሆኑት። ሁሌ አብርሃም፣ እኛን ለመሸወድ አትሞከር። የምታረጋቸው ነገሮች በሙሉ ፈልገ ፈቅደ ነው የምታረገው ከዛ በኋላ ሄርሜላ ናት ያደረገችው ወይም ደግሞ የሱ ሐሳብ ነው እንጂ እኔም በፍጹም የኔ ሐሳብ አይደለም፣ ምናምን እንደዚህ አይነት ወሬ እንዳታወራ። በፍጹም ይኸው፣ ከፊት በደንብ ያስታውቃል። ደስተኛ ነው በቃ። ከሄርሜላ ጋር ደስተኛ ከሆንክ ከሩታ ጋር ደግሞ እያንዳንዱ የምታሳልፉት ነገር ከባድ ከሆነ መቀጠል ግዴታ ነው ብዬ አላስብም። በዚህ ህይወት ብትቀጠል ይሻላል። ነገ ግን ይቆጫ ላይቆጭም፣ አብረን ምና ይሆናል